ሰላም ጤና ይስጥልኝ የውድ ቻናል ቤተሰቦች፣ የትም እንዳትሄዱ ስለ አሳምነው ጽጌ አሟሟት ወይም አገዳደል ሁኔታ በተመለከተ መረጃ ይዤላችኋለሁ። የትም እንዳትሄዱ። ከዛ በፊት ግን ቀዳሚ የማደርጋቸው መረጃዎችን አስደምጣችኋለሁ። በመጀመሪያ እንኳን አደረሳችሁ መልእክት ያስተላልፈ ተመስገን ጥሩ ነ ትናንትናን ትናን ዛሬን ነገን ለኢትዮጵያ ልዕልና በሚል መሪ ቃል እንግዲህ መልእክት አስተላልፈን ለሰባት ዓመት ጉዞ የተሰሩት ሌማት ትሩፋቶች ምን እንደሚመስል እዚህ ጋር ተያይዞ እንግዲህ በኢትዮጵያ በበርካታ ቦታዎች እንግዲህ ለመንግስት አጋርነታቸውን የሰላማዊ ሰልፍ እያስተጋቡ ይገኛል። በተለይ ቀይ ባህርን በተመለከተ እንግዲህ ጽሑፎችን እንደተመለከት ነው። የቀይ ባህር ጉዳይ የህልውና ጉዳይ እንጂ የቅብጠት ወይም የቅልንጦት አለመሆኑን መልእክቶችን እያስተላለፉ ይገኛ ነው። ባይዞ እኛ ከመንግስት ጎን መቆም የሚያስፈልግባት አንድ የኢትዮጵያን የሀገራችን እድገት ስለምንፈልግ ነው። ሌላኛው ጉዳይ ደግሞ በፋኖ በኩል የተለያዩ መግለጫዎች እየሰጡ ተመልክቻለሁ። በተለይ በናሳምነው ጽጌ በተለያየ ያሉትን ይህን አስመልክቼ ነው ባይዘ ይህን መረጃ ያላቸው ቀሩ ስለሳምነው ጽጌ መናገር የፈለጉበት የትም እንዳትሄዱ ይጠቅማቸዋል፣ ይጠቅማቸዋል። ስለ ፋኖ ነው እንግዲህ አንዳንድ ነጥቦች ላንሳለት። ምክንያቱም ነገ ሀገርን አሁን ካለው መንግስት በተሻለ መልኩ እመራለሁ፣ ሀገርን ጠቅማለሁ፣ ህዝባዊ ነኝ የሚልበትን ነጥቦችን ላስታውሰው እና ለሱ መልክቱ ይሆናል። እንዲሁ ንጹሐ መምሮች እየተደረሱ ምንድን ነው ያደረግሃቸው ጥያቄ ምልክት አድርጌ ተውልታለሁኝ። ሌላኛው ደግሞ በታንትሮስ ቪዲዮ እነዚ ንጹህ መኪናዎች የተቃጠሉት የማን ውጤት መሆኑን ያመላክታን ቦቴን ናፍጣ የጫነ ሁለት ቦቴዎች በጥይት ተደብድበው እንግዲህ ቤንዚሉ የት ምን ደረጃ እንደደረሰ ተመልክታችኋል ይህ ሁሉ የማን ውጤት እንደሆነ እንግዲህ እናንተ ፍረዱት ስለዚህ ይህን እያየን እንዴት ነው ወደፊት ጥሩ ሰሩና አላችሁ ብለህ ተስፋ የሚደረገው ጥያቄው ለእናንተ እንተወና ስለ አሳምነው ጽጌ ላውራችሁ አሳምነው ጽጌ በባህርዳር ኢንተርናሽናል ስታዲየም እንግዲህ የተናገረው መልእክት እናስታውሳለን እስራኤልን ነጻ የወጣቸው በሙሴ ነው። ኢትዮጵያ ነጻ የወጣቸው በአብይ ነው። አድናቆትን ለዶክተር አብይ በዚህ መልእክቱን አስተላለፈ። አብይ ደግሞ አሳምነው ጽጌ በሕይወት ካጣን በኋላ እንዴት ነን ያሞኛል። ለአሳምነው ጽጌ የዋሉለትን ውለታ ጊዜ የሚያወጣው ይሆናል ብሎ የተናገረው መልእክት አስታውሱ ይሆናል። ያያችሁ፣ እኔ በዚህ ሁለቶችንም አይቻለሁ። መልእክቱንም ለራሴ ያስቀምጨዋለሁ። ስለዚህ አሳምነው ጽጌ ይህን መልእክት የተናገረበት አብይ ውለታ እንደዋለለት ያቀ ማለት ነው። አብይ ይህን ያለበት ያ ውለታው ይታወቀ ማለት ነው። ስለዚህ አሳምነው ጽጌ በአደባባይ ይህን ያለ አብይ ከመሰከረ፣ እናንተ የፖለቲካ ሴረኞች ዛሬ እሱን ለምን ታሞት አላችሁ? ለምን ታሞት አላችሁ? እስኮ በአደባባይ መስክሮለታል። አብይ ደግሞ እንዲመሰከርለት እኔ ውለታ ይዋልልኝ ብሎ ተናገረ። አይቸዋለ አብይ የተናገረው ስለዚህ አሳምኖ ያን ያለበት ምክንያት አብይ ስለዋለለት ውለታ ማለት ነው። እንደውም አክሎ ዶክተር አብይ ምንድን ነው ያለው? እንዴት እሱን አስገደሉልኛል እንደውም ሳላዩ ብሎን የተናገረ በቲክቶክም በሶሻል ሚዲያ በተለያየ ታይቶ አላቸው አብይ የተናገሩ እዩት አለላችሁ እኔስ በግልጽ ስላዩ ስለተከታተ፣ ስለዚህ ይሄ የሚያመላክተው ባጭሩም የመንግስት ጣልቃ ገብነት መቶ በመቶ የለበትም ማለት ነው። እናንተ ግን በአጭሩ ሰው ወይ ፖለቲከኛ እየሸረበ ከሚያዞራችሁ ና የተናገሩትን ሰዎች አገናዝቡና አመዛዝኑ። አያችሁ፣ አሁን ማንም ፖለቲከኛ ለምሳሌ እዚህ ጋር እየይሸ ስለ ብርቱካን እንዲህ ወደ ቀኝ ወደ ግራ ሶስት መቶ ጊዜ ያሽከረክሩታል፣ ግን ፍጥጥ ያለ እውነት ወጥቷል የሚታይ ነው። ስለዚህ እነዚህ ፖለቲከኞች በህዝብ ዘንድ ተቀባይነት ለማግኘት የሚሄዱ በት አዙሪት በጣም ይገርመኛል። በጣም ነው የሚገርመኝ። እጅግ በጣም የሚያሳፍር ጉዳይ ነው። ስለዚህ ለኢትዮጵያ የሚጠቅማት ብሔርተኝነት ሳይሆን ሰላምና ስራ ብቻ ነው። ይሄ ፋክት ነው የትም ቢሆን። ስለዚህ መንግስት በተጨባጭ ሁኔታ አሁን እየሰራ ነው። በተጨባጭ ፋክት የሆኑ ለውጦች አሉ በብዙ በብዙ። ይሄ ደግሞ መንግስት ስላወራ ሳይሆን የአፍሪካ ሚዲያዎች፣ የዓለም ሚዲያዎች የሚያውቁት የሚዘግቡት ነው። ወጣ ብላችሁ ከሀገራችሁ ወጣ በመንግስት አመኔ የተካጣችሁ የሀገራችሁ መንግስት ለማወቅ ከሀገራችሁ ወጣ ብላችሁ ያሉትን ሚዲያዎች ስለ ኢትዮጵያ ሰርች አድርጉ በጣም የሚያወራላችሁ ስለ ጂፒዲዩ ምናምን፣ እሱን ተውት። በጣም በፍጥነት እያደገ ነው እንደውም ይላል አክሉ። ሚዲያዎችን ካያችሁ የኢትዮጵያ በአፍሪካ በኢኮኖሚ ሊድ መሪ ለመሆን አስር እስከ አስራ አምስት ዓመት ብቻ ነው የሚጨርስባት በዚህ ፍጥነት ከተዋዘች ነው የሚለው። አስር ቢበዛ አስር አመት እስከ አስራ አምስት አመት አሁን መግ ሰባት አመት ተጉዟል። ስለዚህ እውን ለማድረግ ቢያንስ በሾርት ታይም እርግጠኛ ወይ አሁን ምሳሌ መቶ በመቶ ቢረጋገጥ በሰባት አመት ውስጥ የአፍሪካን የኢኮኖሚ የመቆጣጠር ዕድሯ ከፍተኛ ነው። ስለዚህ በፋክት ነው እውነት ነው ሀገሪቱ የተከተለች ያለው ፖሊሲ። ስለዚህ እናንተ ፖለቲከኞች አርፋችሁ ቁጭ በሉ ቁጭ በሉ ውሸት አትጋቱ። እንዱ የማርሸትን መግለጫ ይቸው ነበር። ዛሬ አድማ ብትንና መከላከያ እርስ በርሱም ተኩስ ገጠመ፣ ብራቃት ላይ ገጠመ። ያነን ዜጋ እንደዚሁት በእነሱ ምክንያት ነው እያለ እያየሁት ነበር። ምን አይነት ትልቅ መቶ ኪሎ የሚመዝን ውሸት እኮ ነው እንዴ! መቶ ኪሎ በላይ እንዴ! ይህ እኮ ተጨባጭ እኮ ነው። ባይዘው ይልንገራችሁ። እኔ እርግጠኛው ከነዘመነ በቅርብ ርቀት የሚያውቀው ሰው ከሩቅ ከሚያወር ሰዎች እንደኔ የለም። በቃ መቶ ፐርሰንት አይም ሹር በብዙ አቅጣጫን ያውቃሉ። ለዛ ነው ሪጀክት ማድረገው። ሀሳባቸው ትክክለኛ መንገድ እየተከተሉ ስላልሆነ ነው። ስለዚህ ብሔርተኝነት፣ ዘረኝነት ከእያንዳንዳችን ኢትዮጵያ ለዘላለም ትኖሩ። በሌላ ቪዲዮ እስክንገናኝ ቻው።